ህይወት ነበረች። ህይወትም የሰው መንገዳችንን ያቀናች ከጨለማ ነፃ ያወጣን ብርሃን፣ የምንሄድበትን ያሳየን ብርሃን፣ እሱ ጋር ደረሰችን። እነዛን ሰብአ ሰገል የኮከብ ብርሃን እየመራ ኢየሱስ ጋር እንዳደረሳቸው በሱ የነበረ ህይወት ለእኛ ብርሃን ሆኖ እየመራ ኢየሱስ ጋር ደረሰን። የምትሰማ እውቀት ሁሉ ኢየሱስ ጋር ካላደረሰ፣ ኢየሱስ ጋር ካላመጣ፣ ኢየሱስ ጋር ካላነጣጠረ፣ ኢየሱስ ጋር ካልቆመ እውቀት ኢየሱስ ክርስቶስ ሐዋርያና ደቀ መዝሙር የነበረ እሱ በነበረበት በዚያ ጊዜ የተነሱትን ኢየሱስ በስጋ አልተገለጠም፣ ኢየሱስ በስጋ አልመጣም እያሉ ሲያወሩ የነበሩትን እነሱን እየተቃወመ ነው። እነሱን ጋር እንዲህ ግንባር ለግንባር እንዴት ነው ኢየሱስ በስጋ አልመጣም የምትሉኝ? እኔ ምስክር ነኝ ኢየሱስ በስጋ ለመምጣቱ ዳብሎስ የተቀጣው ኢየሱስ በስጋ በመምጣቱ ነው። ስጋ የሚመስል ነገር ለብሶ ነው እንጂ ስጋን አለበት አትበል። ነቅቸዋለው የሚመስልና ስጋን አቃለው። ስለዚህ ዮሐንስ እጆቻችን ያያኩት የዳሰሱ ሲል ሂዝ ሜክሹር በጣም ሜክሹር ነው ምን፣ እጆቼ ነቅተውታል፣ አይኖቼም ደግሞ አይቶ ፌክ እንዳልሆነ የተነሱት ኢየሱስ ስጋ የሚመስል ስጋ እንጂ ስጋን አለበሰ ምን ያሉት ኖ ኖ ኖ ኖ እጆቼ አይተውታል አለ። እጆቼ ምን ብለውታል ዳሳውታል። ሲወጋ ውሃ ሲወጣ ደም ሲወጣዎ፣ የሚመስለው ደምና ውሃ የለውማ ሲወጣ አይቼዋለሁ። አይኔ አይቶታል። እኔ የአይን ምስክር ነኝ። የሆነ ሰውዬ የሆነ ሰው ሲገድል አይቻለው ብላ መስክር። የሆነ ሰው ሞቶ በሆነ ሰውዬ ላይ መስክርበት ብለው ጠቀም ያለ ነገር አስጨበጡት። አላየም አልሰማምም ግን መስክርና አይቻለሁ ብለ በአይኔ በብረቱ አይቻለሁ ብለ መስክር። ተቀበለ። ስጨርስ ሙሉ ይከፈልሃል ግባ ተባለ። ፍርድ ቤት ዳኛው ተሰይመዋል። ቆመ። እንደዚህ ፍርድ እንትን መስጫ ውስጥ ምስክርነት ውስጥ ገዳይ ነው ብሎ ሊመሰክርበት የተቀመጠው ሰውዬ፣ ጠበቃው ተነሳ። መስቀለኛ ጥያቄም ይባል አለ። አጣደፈው። ወደ ገደለው ለምን አንሄድም? ይላል ገደለው ነው የሚለው። አላየም ምንም የሚያውቀው ዲቴል የለው። በቃ ገደለው ይላል። እኮ አይተሃል ይለ። በምንድን ነው የገደለው? እንዴት ነው የገደለው? የት ቦታ ጋር ነው የገደለው? ስንት ሰዓት ላይ ነበረ? ጊዜው እንዴት ነበረ? በአካባቢው ምን ነበረ? እንዴት አነሳ? የጠቡ መነሻው ምንድን ነው? እንዴት ተባባሉ? እያለ ሲያጣድፈው፣ ኧረ እንካ ብርህን ብሎ በቃ የለውበትም። አላየማ። አያችሁ ያየ ሰው ግግ ያየውን ነው የሚያወራው። በቃ እነዚህ ያየነውን ጳውሎስ ብጠይቁት ደማስቆ ይላቸዋል። እዚህ ጋር ደማስቆ ላይ አገኘኝና የምታሳድደኝ እኔ ነኝ አለኝ ተገናኘኝ ብሎ እዛ ስታገኘው ደማስቆ ይላል። ለዚህ እኮ ነው በብልሃት የተፈጠረውን ተረት ሰምተን አይደለም ኢየሱስን ስንከተለ ነግቶን ነው አው እኛ እንነካዋለን። አንድ ቀን ግን ዛሬ እኛ ተነክተናል። እኛ ባንነካው እሱ ግን ምን ብሎናል? ነክቶናል። ሐዋርያ ስራ አራት ላይ እስቲ እንሂድ። ለህዝቡም ሲናገሩ የካህናት አለቆች፣ የመቅደስ አዛዥ፣ የሰደቃውያንም ህዝቡን ስላስተማሩ በኢየሱስ የሙታን ትንሣኤ ስለሰበኩ ተቸግረው ወደ እነርሱ ቀረቡ። በኢየሱስ የሙታን ትንሣኤን ስትሰብኩ ቸገር መንፈስ አለ። ሰዱቃዊ የሚባል አለቆች ናቸው ተቸገሩ። ምርጥ መኪና 2025 ስትነዳ አይቸገርም፣ አጋንንት አይቸገርም። ምርጥ ፕላስ ምናምን ስትሰራ አታስቸግረው። ኢየሱስን ስታወራ፣ በኢየሱስ ትንሣኤ እንዳለ ስታወራ፣ የዛን ጊዜ ችግር ትሆንበታለህ። ህዝቡን ስላስተማሩ በኢየሱስ የሙታን ትንሣኤ ስለሰበኩ ተቸግረው ወደ እነርሱ ቀረቡ፣ እጃቸውንም ጭነውባቸው አሁን መሽቶ ነበር እና እስከ ማግስቱ ድረስ በወይኒ አኖሯቸው። ነገር ግን ቃሉን ከሰሙት ብዙዎች አመኑ። ይህን የትንሣኤ እውነት ከሰሙ ብዙዎች አመኑ። የወንዶች ቁጥር አምስት ሺህ ያህል ሆነ። በነገውም አለቆች፣ ሽማግሌዎች፣ ጻፎች፣ ሊቀ ካህናቱ ሃናንያ፣ ቀያፋም፣ ዮሐንስም፣ እስክንድሮስም የሊቀ ካህናቱ ዘመዶች የነበረው ሁሉ በኢየሩሳሌም ተሰበሰቡ። ይሄ ዮሐንስም ተሰበሰበ። እነርሱም በመካከል አቁመው በምን ኃይል ወይንስ በማን ስም እናንተ ይህንን አ አደረጋችሁ ብለው ጠየቋቸው። በዚያን ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ እንዲህ አላቸው፣ እናንተ የአሕዛብ አለቆች፣ ሽማግሌዎች እኛ ዛሬ ለድውዩ ስለተደረገው መልካም ስራ ይህ በምን እንዳዳነ ብንመረምር እናንተ በሰቅላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤልም ሕዝብ ሁሉ የታወቀ ይሁን። እኛ ስፔሻል ስለሆነን ይህን ነገር አላደረግ ነውም። እኛ በጣም ጿሚና ጸላዮች ስለሆነን ይህን ነገር አላደረግ ነውም። እናንተ የሰቀላችሁት የእሱ ስም ይህንን አድርጓል። ይህ ደግሞ መሆኑ በናንተ ዘንድ የታወቀ ይሁን። እንዳትረሱት የሰቀላችሁት ይህ የክብር ጌታ ማንና ምን እንደሆነ እንዳትረሱት፣ የታወቀ ይሁን። እናንተ ግንበኞች ድንጋይን እናውቃለን የምትሉ። እናንተ ግንበኛ እኮ ድንጋይ ያውቃል። ማዕዘን ጋ መሆን የሚችለውን በደንብ ያውቃል። ግንበኛ ድንጋይን አይቶ ያውቃል። ከዛ ደግሞ በመዶሻው ነካ ነካ አድርጎ ያውቃል ኖ ኖ ኖ፣ ይሄ ፈሽፋሻ ነው፣ እዚጋ ጋ አይሆንም፣ ማዕዘን ጋ አይሆንም ካለ አይደረግም። ይህንን ድንጋይ የናቀው አናጺ አይደለም፣ መንገደኛ አይደለም። ይህንን የማዕዘን ድንጋይ አናፂ ንቆት ቢሆን ኢትስ ኦኬ ምንም አያቅም፣ ስለማያቅ ነው። ይህንን ድንጋይ የናቀው ግንበኛ ነው፣ ስለ ድንጋይ ጠንቅቆ የሚያቅ። እናንተ ግንበኞች የናቃችሁት፣ እንደ ምናምንተ የቆጠራችሁት፣ የተፋችሁበት፣ ያሳደዳችሁት፣ የገረፋችሁት፣ ብሎም የሰ ያጠላችሁት የማዕዘን ራስ የሆነው ይህ ድንጋይ ነው። ይህ ድንጋይ ነው ያንን ያደረገው ኖርማል የሆነባችሁ እንደ ምናምንተ የጣላችሁት እሱ። እናንተ ግንበኞቹ አዋቂ ነን የምትሉት በደንብ እናቃለን የምትሉት እናንተ፣ እሱ የማዕዘን ራስ ድንጋይ ነው። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና እኛ ኮ ወደር አይደለም ስለሌለ ነው። የለም ሌላ እንድንበት ዘንድ እነሱን ደስ የሚያሰኘው አይነት ቢኖር ደስ ይለን ነበር፣ ግን የለም። ከሰማይ በታች የለም፣ ከሰማይ በላይም የለም። ጴጥሮስና ዮሐንስ በግልጥ እንደተናገሩ ባዩ ጊዜ መጽሐፍን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ። ያውቋቸዋል፣ አሳ አጥማጆች እንጂ የተማሩ እንዳልሆኑ ዘይኖ በደንብ አድርገው ያውቋቸዋል። ጴጥሮስ ማን እንደሆነ፣ ዮሐንስ ማን እንደሆነ። ስለዚህ ቤተልሔም ትንሽ ከተማ ነች፣ ናዝሬት ትንሽ ከተማ ነች፣ ገሊላ ትንሽ ከተማ፣ በዛ ውስጥ ይታወቃል። ከኢየሱስ ጋር እንደነበሩም አወቁ። ከኢየሱስ ጋር ስትቆይ የሚገባህ ኢየሱስ ብቻ። ከኢየሱስ ጋር ቆይታ ኩስ አይገባህም። ከኢየሱስ ጋር ጊዜውን የሚያሳልፍ ሰው ከኢየሱስ ጋር ቆይታ ያለው ሰው የሚገባው ኢየሱስ ነው። የሚተነፍሰው ኢየሱስ ነው። የሚያወራው ኢየሱስን ነው። ትንፋሽ ከተለወጠ ውሎህን ውሎህ ነው። ትንፋሽህን ንግግርህን አወቁ የለምኮ ምንም እኮ እኛኮ ከኢየሱስ ጋር እነዚህ ያይ ያገኛቸው የጥበብና የመገለጥ መንፈስ ትንፋሳቸውን ቀየረው። ኢየሱስን ነው የሚተነፍሱት። ሲያወሩ ኢየሱስ ነው እዚህ ጋም ሲያወሩ ኢየሱስ ነው፣ እዛ ጋም ሲያወሩ ኢየሱስ ነው። ሌላ ወሬ የላቸውም። እነዛ ሰዱቃውያን፣ እነዛ ሽማግሌዎች፣ እነዛ አለቆች ምን ከኢየሱስ ጋር እንደነበሩ አወቁ። ንግግርህ ይግለጥ፣ ድርጊት ይግለጥ ታማኝነት ይግለጥ፣ ቅድስና ይግለጥ፣ ትህትና ይግለጥ። ምለ ታብራራለህ የኢየሱስ ተከታይ መሆንን? አረ ነውር ነው ነውር ነው በሉት። ሲያጠገባችሁ የኢየሱስ መሆንን ምለ አታብራራም ነው። በእውነት በእውነት ተምሎ አይብራራም። የኢየሱስ መሆንን ይወቁ። በትንፋሽ ባካሄደ፣ ባስተሳሰብህ፣ ባረማመድህ ንግግር ይገልጠሃል አባት ይገልጣል። ከሸንጎም ወደ ውጪ ይወጡ ዘንድ አዘው በነዚህ ሰዎች ምን እንሥራ? የታወቀ ምልክት በእነርሱ እጅ እንደተደረገ በኢየሩሳሌም ለሚኖሩ ሁሉ ምን ብሏል? ተገልጧል እንሸሽገው ዘንድ አንችልም። ነገር ግን በሕዝቡ ዘንድ አብዝቶ እንዳይስፋፋ ከእንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ እየዛትን እንዘዛቸው ብለው እርስ በራሳቸው እነዚህ አለቆች እነዚህ ሸዋግሌዎች እየዛቱ ነግረሻል። ከባድ ነው ዛቻ። በዛ ላይ ደግሞ ምን ናቸው? ሰዱቃውያን ናቸው። እንደገና አለቆች ናቸው። እንደገና ሽማግሌዎች። ሽማግሌ ሲልም እኮ እንትን ትለዋል ይከበራል። እንደኛ ዘመን አይደለም። አርዩ ምናምን የለም። አለቆች ናቸው። በዛ ላይ እነሱ ይዘው ሲያስፈራሯቸው አስቡ። ሲዝቱባቸው ዛቻም አለው ማስፈራራትም አለው። ብለው እርስ በራሳቸው ተማከሩ። ጠርተው በኢየሱስ ስም ፈጽመው እንዳይናገሩ እንዳያስተምሩ አዘዟቸው። ጴጥሮስና ዮሐንስ ግን መልሰው እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ። እግዚአብሔርን መስማት እንደሚገባ ቁረጡ። አደለም፣ ዛቻ የፈለጋችሁትን አምጡ። ማ ጴጥሮስና ዮሐንስ ምን ያዩ? ተስፋ ቁረጡ። ለምን? እኛስ ያየነውን የሰማነውን ከመናገር ዝም ማለት አንችልም ትጮኋላችሁ ይሉናል ስለማንችል እኮ ነው ዝም ማለት ከብዶን ነው የምንጮኸው የተነካ ሰው የሚከብደው ዝም ማለት እንጂ ወንጌል መመስከር አይከብደው ምን ብዬ ልናገር እኔ እኮ አላቅም የነካን ነካኝ ኢየሱስ ኢየሱስ አጽናናኝ ወንጌል እኮ አቀላጥፎ ማውራት አይደለም ነካኝ አሳረፈኝ እስራት ነበረብኝ ፈት ከአጋንንት ስራት ፈታኝ፣ ካለማወቅ በሽታ ፈታኝ፣ ከዘላለም ሞት አዳነኝ። እነ ጴጥሮስ እኮ እያንቆለጳበሰ ያዩትን ነው። ወንጌል ያየሁን ነው። በኢየሱስ ቤት ገብቶ የተደረገውን ያየሁን። ካላየ ዝም በል ልበል፣ ያየ ግን ያየሁን ነው። ለዚህ እኮ ነው ምስክሮቼ ትሆናላችሁ። ምስክር ያየሁን ነው። አይተሃል ሲባል ያው አለ እኮ ያላየ ብሩን በተነ። አረ በቃ እውሰድልኝ ዲ እንደዚህ ይመስ መሰለኝ። አያችሁ አለማየት ፈሪ ያደርጋል። ያየ ሰው ግን ደፋር፣ አይቻለሁ። ያየ ሰው ተከፍሎ ታደ እኔ አይቻለሁ። ስለ እውነት ተመሰክራለሁ። ስለ እውነት እኔ እመሰክራለሁ። ያየውም ተመሰክራለሁ። እኛስ ያየነውን የሰማነውን ከመናገር ዝም ማለት አንችልም አሏቸው። ስለ ኢየሱስ ሞት እንኳ ቢመጣ ሞቱን ማለፍ እንድትችል አቅም ይሰጣል። ምን ማየት። ፈሪ የሆናችሁት እኮ ስላላያችሁን ያያችሁ ጊዜ ቤታችሁ መጥቶ ያያችሁት ጊዜ ወይ ደግሞ መጥቷል አልኮ አላያችሁትም እናንተ አላያችሁትም ማለት አልሰራም ማለት አይደለም። ማየት እንደዚህ ማየት ነው። መመልከት ግን ፎከስ ማድረግ ነው። ኢየሱስ እንደመጣ ፎከስ ሰተ ስታየው እንዲ በነውላላ ሰርቶታል እንትና ምናምን ብለህ ሳይሆን አይቼዋለሁ። ምን እክደው ዘንድ አልችልም። እሸሽገው ዘንድ አልችልም። ዝምል ዘንድ አልችልም። ከገናናው ግርማው የምወደው ልጄ እሱ ነው ብሎ ሲነገር ሰምተናል እኮ። አብ ደግሞ ልጁን ወልድ ሆኖ አድርጎ እንደላከው አይተናል። ሙሉ ደሙ ሲዘጥ አይተናል። እናንተም ስትሰቅሉት አይተናል። እኛስ ያየነውን ያየነውን እኮ ነው። ከዛስ እነርሱም እንደ ምን እንደሚቀጡ ምክንያት ስላላገኙባቸው በቃ አያገኙብም። ምን ያየውን ነው? እየዘላበድክ አይደለም ኢየሱስ እራይ ወይ ደግሞ መንፈስ እንዳልሆነ አይተናል። ራዕይና መንፈስ አይደለም፣ እጆቻችን ነክተውታል። ራዕይ እንዳልሆነ ነክቸዋለሁ፣ መንፈስ እንዳልሆነ አቅፌዋለሁ። ወደ ደረቱ ተጠግቼ ደረቱ ላይ ነበርኩ። እማወራው ኢየሱስ ምንናገረው እሱ ነው። ይህን ኢየሱስና ማወራው ከዚህ ውጭ ሊሆን አይችልም። አችሉ ኢየሱስን መመስከር ጭንቅና ጥብ አይሆንባችሁም ምን መሰክረው ስለ ህይወት ቃል ነው ዮሐንስ ከዚህ ነው ስለ ህይወት ቃል ከመጀመር መካከል ላይ የመጣውን አይደለም አጋማሽ ላይ የመጣውን አይደለም የሆነ ቦታ ላይ የመጣውን አይደለም እኛ የምናወራው ስለ ህይወት ቃል ምን ከመጀመሪያ ደግሞ የነበር ነው ምክንያቱም ከመጀመሪያው አብረነው ነበር ስለዚህ ምስክርነታችን እሙን ላይሆን የሚችልበት ምክንያት የለም ምስክርነታችን እርግጠኛ ነው አይተሃል ካልከኝ አይቻለሁኝ ነክተሃል ካልክ ነግቻለሁ ነክቻለሁ ሰምተሃል ካል አዎ መንፈስ ቅዱስ በእርግብ አምሳል ሆኖ አብ ሲመሰክርለት ሰምቻለሁ። ከመሞቱ በፊት አይቼዋለሁ። ከተነሳም በኋላ አይቼዋለሁ። መለኮት ሆኖም አይቼዋለሁ። ሰው ሆኖም አይቼዋለሁ። አምላክም ሆኖ አይቼዋለሁ። ኢየሱስ ፍጹም ሰው፣ ፍጹም አምላክ እንደነበረ ሁለቱንም አይቻለሁ። ግርግዳውን በር ሳይከፈትለት ሲገባ አወዚያ ነበርኩ እዛው የወጉት ሁሉ እያዩት እንደሚመለስ ነግሮኝ ከፍ ከፍ ሲል ደመና ስትሰውረው አይወዘር እዛው ነበርኩ። መላእክቶቹ መጥተው እንዲሁ ሲሄድ እንዳያችሁት ተመልሶ ይመጣል ብለው ሲናገሩ ሰምቻለሁ። ይሄንን እንዴት እሸሽጋለሁ? ስለ ህይወት ቃል አይምሮን ስለሚያበለጽ ጸጋ ላይ አይደለም፣ ስለ ህይወት ቃል። ይህ የህይወት ቃል ደግሞ የሆነ በቀደም የመጣ አዲስ ፋሽን አይደለም። ከመጀመሪያ ነበረ ኢየሱስ ጋር ያለው የህይወት ቃል፣ ምክንያቱም እሱ ህይወት ነው። ምን አላት ያችን ሴት? ከሆድሽ የህይወት ውሃ ወንዝ። ኢየሱስ ግንኙነቱ ከህይወት ጋር ነው። እናንተ ከቁስ ጋር አያገናኝህም። እሱ ፈልገ ከመጣ እሱ ጋር ያለው በሱ ምን ነበረች? ህይወት ነበረች። ብልጥግና ነበረች አይልም። ህይወትም የሰው ብርሃን ነበር መንገድህን እንዳትፍገመገም ነፃ፣ ሆነ በብርሃን እንድትጓዝ የሚያደርግ ኢየሱስ ጋር መጥተህ ያገኘኸው ህይወት እሱ ብርሃን ስለሆነ ህይወትም የሰው ብርሃን ነበረች። መንገዳችንን ያቀናች ከጨለማ ነፃ ያወጣን ብርሃን፣ የምንሄድበትን ያሳየን ብርሃን፣ የምንደርስበትን ያሳየን ብርሃን። ቆንጆ መኪና አለኝ። ቆንጆ መኪናዬን አስነስቼ ሲሄድ መብራቱ ካልሰራ አልሄድም። ብርሃኑ የሰጠኝ ብርሃን ይሄንን ጨለማ እየጠረመሰ እየከፈተ ባሳየኝ መንገድ ነው የሚሄደው። በሱ የነበረች ህይወት ምን ነበረባት? ብርሃን ነች። ለማን? ለእኛ። በሱ ውስጥ ምን ነበረች? ህይወት ነበረች። ያቺ ህይወት ለእኔና ለእናንተ ምንድ ነች? ብርሃን። አደረሰችን፣ እሱ ጋር አደረሰችን። ኢንላይትመንት እየሰጠ አደረሰን። ያ የተገለጠ የህይወት ውስጥ በሱ ውስጥ የነበረ ብርሃን በህይወት ውስጥ የነበረ ብርሃን እየመራን ኢየሱስ ጋር አደረሰን። እነዛን ሰባ ሰገል ያኮከብ ብርሃን እየመራ ኢየሱስ ጋር እንዳደረሳቸው በእሱ የነበረ ህይወት ለእኛ ብርሃን ሆኖ እየመራ ኢየሱስ ጋር አደረሰን። የምትሰማ እውቀት ሁሉ ኢየሱስ ጋር ካላደረሰ፣ ኢየሱስ ጋር ካላመጣ፣ ኢየሱስ ጋር ካላነጣጠረ፣ ኢየሱስ ጋር ካልቆመ እውቀት አይደለም። የአጋንንት እውቀት ነው። የምድር እውቀት ነው። ያዕቆብ ላይ እንደሚናገረው ይህ ጥበብ አለ ከላይ የሚወርድ አይደለም። የላይኛይቱ ካገኛችሁ የሚያደርሳችሁ ኢየሱስ ጋር ነው። አዎ፣ የምድሩማ ቢያደርስ ስንቶቹ በመጡ። አዎ፣ የምድሩ ያደርስ። የላይኛይቱ በመጀመሪያ ንጹህ ነች አለ፣ ንጹህ ነች አለ። ንጹህዋ ጥበብ ስታገኝ የመገለጥና የጥበብ መንፈስ ሲያገኝ ኢየሱስ ጋር ያመጣ። እዚህ ጋ የምናወራው እውነት የምናወራው የጥበብና የመገለጥ ቃል ኢየሱስ ጋር ካላደረሰ እንዳትመጣ ጓደኛ ከሆነ የሚገልጥልህ ጥበብ ኢየሱስ ጋር አድርሶ መንበርከክ ካላስቻለ መጸለይ ካላስቻለ የቃሉን ረሃብ ካላስገባብ አታግኘው። አንደኛ ዮሐንስ አራት ላይ ቁጥር ሶስት ላይ ኢየሱስ ክርስቶስ አለ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም አለ። ዋነኛ ትምህርቱ ላይ መጣና ተቃወሙ። ምን ኢየሱስ ክርስቶስ በስጋ እንደመጣ ተመሳሳዩን ለብሶ ነው፣ ስጋ አልለበሰም። የሆነ ኢየሱስ ሌላ ነው፣ ክርስቶስ ሌላ ነው፣ ተዳብሎ ኢየሱስ ሲሞት ክርስቶስ ሄዶ ነው የሚል እውቀት፣ ትምህርት ነበረ በጊዜው። እንደዛ የምትል ከሆነ ከእግዚአብሔር አይደለም። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህ የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል አሁን አሁንም እንኳ በዓለም አለ ብሎ ያስጠነቀቃቸዋል። ምዕራፍ አራት ላይ አሁንም አለ ነበረ ከእሱ ጋር ነው የሚፋለመው። እንደዚህ ተንገብግቦ አይቼዋለሁ፣ ዳስሼዋለሁ፣ ነክቼዋለሁ፣ የህይወት ቃል ነው ከመጀመሪያ የነበረ ነው እያለ ተንገብግቦ የሚናገረው ይህንን ትምህርት ለመፋለም ነበረ። ይህን ትምህርት እየተፋለመ ነበረ። ስለዚህ ስጋ ክፉ ነው ይላሉ። ሌሎቹ ደግሞ ተብሎ በጊዜው ስለሚታመን ምን ስጋ መጎሳቆል አለበት፣ ስጋ ክፉ ነው መልካም አይደለም ብሎ ስጋን ያጎሳቁሉ ነበረ። ለዛ ነው የቆላሲያስ ሁለት ላይ የቆላሲያስ መልእክት ራሱ የተጻፈው በእነዚህ ሰዎች ትምህርት አማካኝ ስጋ ጥሩ አይደለም መጥፎ ነው ብለው ስጋን ያጎሳቁላሉ። አይታችኋል። አሁንም በዓመት ይደበድባሉ፣ ይገርፋሉ፣ ሰውነታቸው ያስርባሉ፣ ያጎሳቁሉ ነበር። ከዛ ምን አለ ቆላሲያስ ሁለት ላይ መጥቶ ሀያ እና ሀያ አንድ ላይ ከዓለማዊ ከመጀመሪያ ትምህርት ርቃችሁ፣ ከክርስቶስ ጋር ከሞታችሁ፣ እንደ ሰው ስርዓት ትምህርት፣ አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዝ በዓለም እንደሚኖሩት ስለምን ትገዛላችሁ? ለምን ትገዛላችሁ? አለ ጳውሎስ ለቆላሲያስ ሰዎች አትገዙ ይህ ስጋን ለመጨቆን የወጣ ትእዛዝ እንዳትይዝ እንዳትነካ እንዳቀምስ እንዳትራመድ የሚሉ የመጀመሪያ ትምህርት ነው ስጋን የሚያጎሳቁል ይህ ስማጋችሁ የእግዚአብሔር ማደሪያ እንደሆነ አታውቁ ምን እያለ ይጽፍላችሁ ስጋችሁን አታጎሳቁሉ እሱ ምን አላቸው እንደውም ሲናገር ተሰሎንቄ ላይ ምን አላቸው እሱ የሰላም አምላክ ነፍሳችሁን መንፈሳችሁን ሁለንተናችሁን ይቀድስ ይጠበቁ ብሎ ያስቀምጠዋል እነዚህ ሰዎች ግን ስጋን ያለልክ መጨቆን ትክክል ነው ብለው ያምኑ ነበር። ይህንን ትምህርት ሊመታ የተዘጋጀበት በዋነኝነት ቁጥር አንድን አበክሮ የተናገረው ኢየሱስ ክርስቶስ በስጋ መምጣቱን እንዳየ፣ እንደነካ፣ እንደሰማ በማረጋገጥ ጭምር እኔ ብቻ አይደለም፤ ነክተናል፣ አይተናል፣ ዳሰናል። ቶማስ ነው የዳሰሰው እኮ ዳሰናል ብሎ አንድ ላይ ነው የነበሩ ሲዳሰስ አይቷል። ስለዚህ ከአንድ በላይ በሆነ ምስክርነት እያጸና የሄደበት ነው ምዕራፍ አንድ ቁጥር አንድ ጭብጡ ምንድን ነው ኢየሱስ በስጋ እንደመጣ ትክክለኛ የአይን ምስክር እንደሆኑ ምስክር በሁለትና በሶስት ስለሚጸና ምስክር እንደሆኑ የሚናገሩት ተራ ቃል ሳይሆን የህይወት ቃል እንደሆነ እንደገና ከመጀመሪያ የነበረ እንደሆነ ድንገት በቀደም አስበው አስበው የመጡላቸው ራእይና መንፈስ እንዳልሆነ ኢየሱስ በስጋ እንደመጣ ሜክሹር እንዲሆኑ፣ ይሄ መጽሐፍ የተጻፈው በክርስቶስ አምነው ዳግመኛ ለተወለዱ ለቅዱሳኑ የተጻፈ መጽሐፉ። ስለዚህ እንዲጸኑ የመጣው ትምህርት የትምህርት ንፋስ እንዳያፍገመግማቸው። ኢየሱስ በስጋ አልመጣም፣ ኢየሱስ ስጋ የሚመስል ለብስ ሆኖ የመጣው ስጋ የማይለብስበት ምክንያት ብሎ እኮ ሲሉ ስጋ የቆሸሸ ነው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

ባርካችኋለሁ። ስራው እየሄደ ነው። ስራው እየተከናወነ ነው። ይሄው እንደምታዩት ትልቅ ደረጃ ላይ ደርሷል። አሁንም ደስ ብሎኝ የምነግራችሁ የስራው 55% አልቆ የቀረችን 45% ናት። ይሄንን 45% ተረባርበን እንግዲህ ደግሞ የእግዚአብሔርን ቤት ሰርተን ትውልድ የሚያመልክበት ታጋንንት ስርዓት ሰው ነጻ የሚወጣበት ብዙ